ሳኡዲ ያላችሁ የመዳም ቅማማዊ ባካች ተጠንቀቁ። በእኔ የደረሰው በእናንተ አይድረስ እያልኩመኛለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ትላንት ማታ ምን እንደተፈጠረ ሀምሸቱ አምስት ሰዓት አስረዳችሁ ማለት ነው። ታግቼ ነበረ እና ሰዎች ቢጋላ እንዳልወጣ በጣም ነው የሚከለክሉኝ። የኛ ስፍራ ይሀ ለመውጣት አይመችም፣ መባክሽ ተጠንቀቂ። ቆሻሻ እንኳን ስጥ በቀል አባያ ለብሰሽ ቀላይ ነው መውጣት ነው የሚሆኝ። ሁሌ ነው የሚያስጠነቅቁኝ። ከዚያ ስለሚከለክሉኝ ምን አረግኩ፣ ሀምሸቱ ምሳ ነው ግዙ ስላቸው ደግሞ የልብ አያደርሱም እነሱ ገባችሁ። ከዚያ ፖርሳይን በኪሳሰርኩ መጀመሪያ። ከዚያ ዙባላው ከተትኩና የዙባላቃውን የዘወጣ ቆሻሻ ለጠል ነው ብዬ ማለት ነው ከዛ ሄድኩኝ ቢጋላውን እንግዲህ ብዙ ሩቅ አይደለም። ወደ ፊት ለፊት የምታዩት ነው ማለት ነው። ያነ ነው ቢጋላው። ጨለማ ነበረ በመስጊዱ እንትን ያለው ይ ማብራት የለውም። ያነና ቆራርጭ ሄድኩኝ፣ ወደዚያኛው ማዶ ወደ ጋራ ጠጋ ስል የሆነ ሰው በቃ መኪናውን ይዞ ሱሪና ኮት የለበሰ ነው፣ ሌላ ዜጋ ነው ማለት ነው። ገና ስሄድ እንቲ ሸቃራ ምናምን ነገር አለኝ ማለት ነው። እየፈራሁ ገባሁ፣ ከቢጋላው ስገባ ደግሞ ተከትሎ ይገባ ከዛም ገብቼ አንቺ ሸካራ ነሽ ምናምን አለኝ። እኔ በጣም ገለ የተንቀጠቀጠ አድርገዝ የሄድኩትን ሁላ ረሳሁ። ዝም ብዬ ፊት ያገኘሁትን ብስኩት ምናምን አነሳና ተመለስኩ። ስመለስ መኪናው እንቀሳቀሰና እና እኔ ወደምሄድበት በፊት በፊት ሄዴ በቃ ከዛ ቁም አለና መሽከቱን ዝቀርበው ተአል ግቢ ምናምን ሲል እንደገና ማለት ነው። ወደ ዘመዱ ያዘፊት ትታያቸዋለ በዛ የሆኑ አምስት ሰው ይወጡና በእግራቸው ወክ ያደረጋለ ዛፍ ምናምን የምትታያችሁ ከሆነ ማለት ነው

እንደገና እኔ በጣም የሮጥኩ ወደዚህ ሲሄድ የሆነ መኪና ፊት ለፊት መጣ። በዚህ ይጥፍ ብሎ ማለት ነው። ያነ ሲመጣ መጀመሪያ በሩን ክፍት አድርጎ እርከብ ይሄነ ኢንትሸራራ ሳህ ምናምን ሲል ፊት ለፊት መኪና ሲመጣበት እንደገና አለፋለኝና ወደዚህ ዞረ ማለት ነው። እኔ ወደ መሄድበት ወደፊት ወደፊት ሄደ። ከዚያ እኔ ወደዚህ ወደ ደረጅቱ ተሰቀልኩ። የሀይኛ ቤት ጀርባው ቆዬ ራሱ ከዚህ እኔ ከዚህ ብደርስ ዋጋ የለኝም ነበረ ምክንያቱም ሀዘን እሪ የማይባልበት ሀገር። ከዚያ እኔ በዚህ ደረጅቱን አድርጌ መሄድ ጀመርኩ ማለት ነው። ከዚያ በኋላ ገባሁ። እሱ ደግሞ ልፍ ወደ ላይ ቆመ፣ እኔን እየጠበቀ ያን መኪናው ሲሄድለት ላይ አካባቢ ቆመ ማለት ነው። እኔ በሩ ይኸው ነበረ። ወደ ቤቴ ገባሁ ጥየው ማለት ነው። ሀቤቴ ገብቼም አላመንኩም። ሰዎችም ወየት ሂደች ነው አላሉ። በጣም ነው የፈጠንኩት፣ እየሮጥኩ እንጂ እየሮጥኩ ነው መጣሁት ቆሻሻ ለጥርና መሰላቸው በቃ ገባሁ። ክላሴ ቁጫ ነው አላመንኩም። በጣም ገላ የተንቀጠቀጠና በእናንተ ስተሚደርስባችሁ አትጠብቁ። ወላሂ የመዳም ቅመም ተጠንቀቁ። በሰዋክ እርግጥ ሰው አርጉልኝ የሚባል ነገር የልባ ያደርሱም፣ ግን በሰዋክ ጥለቡ ሰዎቹም እንደዚህ የልባ ያደርሱም። የሀምሳ ብር ነው ምን ሩቅ ቢሆን ሀምሳ ብር በላይ መሻዋር አይበላችሁም። ጥንቃቄ ማድረግ አለብን ነው። ወላሂ እኔ ስንቱን አሰብኩት። ለአንድ ግማሽ ሰዓት እንደ ስንት አፍካናከንኩኝ እንዳለ እንግዲህ የቀደረው ነገር ሆነና እሱ በቡና አድርሶ በሰላም ሀቤት የገባሁና ጥንቃቄ አድርጉ። አሰላሙ አለይኩም ወረመቱላ